ይህ አዋዜ ነው። ፕሬዝደንት ዶናልድ ትራምፕ ከኢራን ጋር እያደረጉ ያሉት በቋፍ ላይ የሚገኝ የኒክሌር ድርድር የከሸፈላት የእስራኤሉ ኃያል ጠቅላይ ሚኒስትር ቤንያሚን ትናዩም ሳይውል ሳያዝሩ ምሽግ ጠርምስ ቦምብ የታጠቁ የጦር አውሮፕላኖቻቸውን ኢራን ሰማይ ውስጥ ገብተው ያሏትን የኒክሌር ማብሊያና ማበልጸጊያ ተቋማት እንዲያነፍሩ ለማዘዝ አቆብቁበዋል። ግን ሌላም እየሰማን ነው። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ሰማያቸው ተደፍረውም ተቋማቸው ከውስጥ ወደ ላይ የተገለበጠ ዕለት የራሷ የእስራኤልን የኒውክሌር ተቋማትን ተመሳሳይ ግልብጥብጦች ውስጥ የሚከትር ሩምታ ይከፍታሉ ይላል። ያስፈራል። ኢራን እንደምትለው በሺዎች የሚቆጠሩና የእስራኤልን የኑክሌር እንቅስቃሴ ደረጃና ስፍራ ትንትን አድርገው የሚያስረዱና የሚያሳዩ ዶሴዎች እጄ ገብቷል ትላለች። ይህ በጸናና በሰለጠ መንገድ ከአይሁዳዊቱ አገር የሚስጥር ቋጠሮ በቀጥታ የተዘረፈ የተባለ ቁልፍ መረጃ ለኢራን እስላማዊ ተፋላሚዎች ለማንኛውም ከእስራኤል ሊደረግ የሚችል የሀገሪቱ የኢኮኖሚም ሆነ ወታደራዊ ኢላማዎች ላይ ያነጣጠረ ጥቃት እንክት ያለ ኢላማውን የሚመታ ምላሽ ለመስጠት ያስችላል። በራሽያ አርቲ ቴሌቪዥን የተሠራው ዘገባ እንደሚለው ለወትሮ ድብቅ ሽሽግና ህቡ የነበሩት የእስራኤል የኒውክሌር ተቋማት አሁን ለኢራን ስትራቴጂክ አላሚዎች እንደ ጠዋት ጀንበር ፍንትው ብሎ የሚታይ የአደባባይ ኢላማ ሆኗል። በእስራኤል የመረጃ ተራራ ላይ እንደ ፈረስ ተፈናጥጫለው የምትለዋ ኢራን ከዚህ በኋላ እስራኤል ታደርስብኛለች ብዬ እንቅልፍ የማጣበት ኢኮኖሚያዊም ሆነ ወታደራዊ ጥቃት አይኖርም። የተፈጸመለች ጽዮናዊቷ አገዛዝ እኛ ላይ ልታደርስ በደፈረችው ጉዳት መጠን ለክተን ድብን ማድረግ ስለምንችል ትላለች። ኢሳይያስ ይሄ ዘገባ እስካሁን አልሄድንበትም ነበር እኛ ምክንያቱም ኢራን ለመጀመሪያ ጊዜ ይህን ዜና የሰበረችው ቅዳሜ ዕለት ነው። ከዛ በኋላ ደግሞ ስለላ ተቋሟ ከፍተኛ ባለስልጣኖች እሁድለት በአደባባይ ይህንን ገልጸዋል እና ይህንን በቅርብ ቀን ይፋ እናደርጋለን ነበር ያሉት እና ስለዚህም ከመረጃው ይፋ መሆን ተነስተን ለመስራት ነበረ እስካሁን መዘግየታችን እንግዲህ እስካሁን ኢራን በይፋ አቅርባ ይህንን አላሳየችም። ዞሮ ዞሮ እንደገና ወደ ኋላ ተመልሰን ይህን ዘገባ በዚህ መልኩ እንድንሰራ አደረገን ማለት ነው። አለም እንግዲህ ኢራን የእስራኤል ድብቅ መሳሪያዎች ያሉበትን ቦታዎች አውቃለሁ፣ ስለዚህ እነሱ ላይ ደግሞ ታርጌት አድርጌ መንቀሳቀስ የምችልበት አቅም ላይ ደርሻለሁ ስትል ከሌላ እንግዲህ ከሶስተኛ ወገን የተረጋገጠ ምንጭ የለም። ይሁን እንጂ እስራኤል አሁን እንግዲህ አልታጠቅኩም ብትልም ኒኩለር አላት ከሚባሉ የሀገራት መካከል አንዷ ናት። እና አሁን ይሄ ኒኩለር አለ የሚባለው ኒኩለር ቢመታ ስጋቱ ለኢራን ነው ወይስ ለዓለም ነው? ሲመታ የመጀመሪያው ስጋት ለእስራኤል ነው። ምክንያቱም። አሁን ለምሳሌ የኢራን የኑክሌር ተቋማት በእስራኤል መመታት ብዙ የአረብ ሀገሮች አይደግፉትም እና ኢራን ይህን ጉዳይ በየራሳቸው መንገድ አሜሪካን በገባችበት ሁኔታ በአደጋው በተለየ መንገድ ቢወገድ ይመርጣሉ። ነገር ግን እንዳልኩ አሁን በአሜሪካና በኢራን መካከል የሚደረገው ድርድር አቶ ኤንዶ ዘዴ የኢራንን የኒክሌር ማብለያ ተቋማት ማፈራረስ አለበት የሚል ነው፣ በአሜሪካ በኩል የተያዘው። ይሄን ደግሞ አናደርገውም የሚል የኢራን አቋም አለ። ኒክሌር የማበልጸግ አቅማችንን ተፈጥሯዊ መብታችንን አሳልፈን አንሰጥም የሚል ማለት ነው። ከዚህ ጋር ተያይዞ ደግሞ ኢራን ቢያንስ አስር አቶሚክ ቦምቦች ሊያሰሯት የሚችሉ በ60 በመቶ ደረጃ የበለጸጉ ዩራኒየም አላት። እነዚህን እንግዲህ ወደ ቦምብ መስሪያ ደረጃ 90 በመቶ ለማድረግ ያው ደጋግመን የምንለው ነው የአንድ ሳምንት የሁለት ሳምንት ጉዳይ ነው። ከዛ በኋላ ወደ ቦምብ መስራቱ በቀጥታ ልትሄድ ትችላለች። ፊውዝ መቅጠም እንደዚህ የመሳሰለው ቦምብ ቦምብ መስራት ይሄ በእስከ ዓመት ሊፈጅ ይችላል፣ በወራቶችም ሊፈጽም ይችላል። ስለዚህ እነዚህ ነገሮች ኢራንን በማናቸውም ሰዓት አቶሚክ ቦምብ ሊታጠቁ የሚችል ሀገር አድርጓታል ማለት ነው። ስለዚህ አሁን እስራኤል ይህንን የኢራንን ኒውክሊየር በተመለከተ የምታራምደው ፖሊሲ የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ፖሊሲ ኢራን እስካሁን ያበለጸገቻቸው የዩራኒየም እስካሁን ያበለጸገቻቸው በስልሳ በመቶ ደረጃ ያበለጸገቻቸው እንድታስረክብ በአሜሪካም የአሜሪካ ዋና ሄ ነው ሄናው። ሁለተኛ ደግሞ እነዚህ የማብላያ ተቋማት እንዲወድሙ ነው። ወይም ደግሞ በሰላማዊ መንገድ ከሆነ የሊቢያው ጋዳፊ በፍቃደኝነት የኑክሌር መሳሪያ እንዲኖራቸው እንደማይፈልጉ ገልጸው እና አሜሪካም ታዛቢዎች ባሉበት እንዲፈራርስ ተደርጓል። ይሄ ነው እንግዲህ አሁን ባለ ሁኔታ አሜሪካና ኢራን ሊስማሙ የማይችሉበት ፖይንት ላይ ደርሰዋል። ኢራን ተቋሞቿን አታፈራርስም። ሁለተኛ ኦልሬዲ ያበለጸገቻቸውንም መስጠት አትፈልግም። እዛው በእሷ እጅ ነው። ቁጥጥርና ክትትል እንዲደረግባቸው ነው የምትለው። ስለዚህ አሁን ነገሮች ጫፍ ላይ ደርሰዋል። በኢራንና በአሜሪካ መካከል እየተደረገ ያለው አሁን ስድስተኛው ዙር ነው መሰለኝ። የሚቀረው ድርድር ከሸፈ ከተባለ የእስራኤል አየር ኃይል ደግሞ እነዚህን ጥቃቶች ለማድረስ ሲለማመድ ቆይቷል እና ለዚህ ዝግጁ ነው እና እነዚህ ብሎክ ባስተር የሚባሉ ቦምቦች ያው ባለፈው እንደምታውቀው ከአሜሪካ በዶናልድ ትራምፕ ወደ ስልጣን እንደመጡ ሰሞን በብዛት ገብተዋል። ስለዚህ አሁን ቤንያሚን ኔታንያሁ በሁለቱ በኢየሩሳሌምና በቴህራን መካከል ያለው አልቲሜት ቤት ልትለው ትችላለ። ዋናው ጦርነታቸውን ሊያፈነዳ የሚችል እርምጃ ይወስዳሉ ተብሎ ነው የሚፈራው እየተነገረ ያለው አሁን በዚህ መሀል ነው ኢራን አትችልም እስራኤል ምንም አይነት እርምጃ መውሰድ ኢራን ላይ ከዚህ በኋላ ለምን ብትወስድ ልክም እንደሚባለው አይን ላጠፋ አይን በሚል መርህ የኢራንን የኒውክሌር ተቋማት ለዕመት አለው ብትል ኤግዛክትሊ የራሷን የእስራኤልን የኑክሌር ተቋማት የማብለያዎች ማበልጸጊያ ከዛም እንግዲህ እስራኤል በከፍተኛ የኑክሌር መሳሪያ ክምችት ያላቸው አገሮች ናቸው ከሚባሉት ውስጥ ናት። ይሄ በነሲያ ደረጃም በተለያዩ ቀርበዋል። ይሁን እንጂ እስራኤል አዋ አትልም አይደለም አትልም የእነሱ የስትራቴጂካን ብልጫ የሚሉት ነው። ስለዚህ የኢራን ኢራን አሁን እየገለጸች ያለችው አንደኛ እስራኤል በኒውክሊየር ቴክኖሎጂ ደረጃ ምን ላይ እንደደረሰች፣ ምን ላይ እንዳለች፣ የኒውክሊየር ተቋሞቿ የት የት በድብቅ እንዳሉ ይህንን ቁልፍ የሆነ መረጃ አስወጥቻለሁ ነው የምትለው በሺ የሚቆጠር መድበል ነው እንግዲህ በብዙ በሺዎች የሚቆጠር በእንትን ደረጃ ማለት ነው፣ በፔጅ ደረጃ እሱን ነው እጅ የገባ ያለችው። እንግዲህ እጄ የገባው ይሄ ሳይበር አታክ የምትለዋለ ኮምፒውተር ለኮምፒውተር ወይስ ደግሞ ከዚህ በፊት እስራኤል ያደረገችው አይነት ነው። እስራኤል ታስታውሳለ በፈረንጅ 2018 በበቅሎ በበቅሎ በከፊል በበቅሎ አስጨናው ጭምር በኢራን ድንበር በኩል ወጥተው እንዳለ ከ ከሚስጥር ማስቀመጫው ቦታ በ በ በ በቪኤችኤስ ይሄ ደግሞ ልገልጸው በማልችለው በተለያየ መንገድ ይሄ ሃርድዌር የምትለው በእሱን በወረቀት በፔጅ ደረጃ የጻፍ ሁሉንም የኒውክሊየር ፕሮግራሟ አላማና ግን ምን እንደሆነ እንዴት እየሄደ እንደሆነ ምን ላይ እንደደረሰ እንደዚህ የሚሉ መረጃዎችን መዝረፍ ችላለች በስለላ ሰቦቿ። እና ያ ተዘርፎ እስራኤል ከገባ በኋላ ራሳቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ክምሩን እያሳዩ በቻርት እያሳዩ በሸክም የመጣውን እያሳዩ ላለማሳወቃቸው ይታወሳል። እንግዲህ ኢራንም በእጄ ገብቷል ማለቷን ተከተሎ ግማሽ ቶን ያለችው ኢራን አሁን ግማሽ ቶን ማለት አንድ ሺህ ኪሎግራም ይመስለኛል። ግን አንድ ቶን ወይም አስር ኩንታል አስር ኩንታል አንድ ቶን ነው። ኢራን ግማሽ ቶን ነው ያለችው። እንግዲህ አስብ፣ ያ ሁሉ መረጃ የያዘ ሰነድ ነው እና ቦጥ ሙጬ ይዤ ወጥቻለሁ ነው የምትለው። እና ችግሩ አሁን ምንድን ነው? አላሳየችም። ለማሳየት ነው ቃል የገባችው። ቅዳሜ ነው ይሄ ዜና የተሰበረው። ዛሬ ምንድን ነው ቀዶ፣ ዛሬ ማክስ ሮብ ነው አይደለም፣ ሮብ ነው። ቅዳሜ፣ እሁድ ሰኞ ማክሰኞ ሮብ እንግዲህ አምስት ቀን ሆኖታል። እስካሁን አላቀረበችውም እንጂ ተመሳሳይ ይዘት አለው እስራኤል ያደረገችውን የስለላ ጀብዱ የደገመ ነው ቴዎሬቲካሊ። ነገር ግን ያው ይህን ስለማድረጓ ማስረጃ እስካሁን አላቀረበችም። ማስረጃ ያልቀረበ መሆኑ ብቻ ነው የተለየ የሚያደርገው እና ሁኔታዎች ኢሳያስ በዚህ በዚህ ላይ ነው ያሉት። እጅግ በጣም ከባድ ነው፣ አሳሳቢም ነው። ምክንያቱም አንድ ማስረጃዎቹን ግልጽ አድርጋ እስካላሳየች ድረስ የኢራን ማስፈራሪያም ሊሆን ይችላል የተጨበጠ ላይሆንም ይችላል። እስራኤልም ደግሞ ለዚህ አጸፋዊ ምላሽ አልሰጠችም። ተሰርቄአለሁ፣ እንደዚህ ሆኗል ብላ የተናገረችው ነገር እስከሌለ ድረስ ተአማኒነቱ ተጨባጭነቱ ምን ያህል አዎ፣ ይህንን በጥያቄ ነው የምናልፈው። ዜናውን በተለየ ሁኔታ ለማየት የሞከርኩት ራሲያ ቱዴይ የሚባለው የራሽያ ዜና አገልግሎት ነው። ያው የራሲያ ዜና አገልግሎት ደግሞ በአጋጣሚ እንደምታውቀው ራሲያ ከኢራን ጋር ስትራቴጂክ ፓርትነርሽፕ አላት። ተረድቸው እንደሆነ አላውቅም ሁለቱ ሀገሮች ኢራንና ራሽያ የሚገጥማቸውን ወታደራዊ ግፍጫ በየራሳቸው የመወጣት አቅም እንዳላቸው ይናገራል። ነገር ግን ብዙ አልሰማትም። መጀመሪያ ላይ ስምምነት ሲያደርጉ አሁን ግን እየሰማን ያለ ነው በራሽያና በኢራን መካከል ስትራቴጂ የሆነ ወታደራዊ ትብብር ነው። ይሄ ማለት ደግሞ አንዱ ለሌላው ይቆማል ማለትም ያካትታል። ወይም በተለያየ መልኩ በትጥቅ በመረጃ ልውውጥ የመሳሰሉት ማለት ነገሮች ሊኖሩ ይችላሉ። እውነቱን ለመናገር በአሁኑ በራሲያና ማነው አሜሪካና ኢራን በሚያደርጉ ድርድር ላይ ባለፈው ዚል እንደሆነ ዶናልድ ትራምፕና ቭላዲሚር ፑቲን ሲነጋገሩ ማናው ፑቲን ዩክሬን ለፈጸመችው እና የሸረሪት ድር ብላ ለጠራችው ጀብዱ የግድ ምላሽ መስጠት አለብን በማለት ለዶናልድ ትራምፕ ያሳወቁበት የስልክ ልውውጥ ላይ በኢራን ጉዳይ ላይ ለመርዳት ፍላጎታቸውን ገልጸውላቸዋል። ለዶናልድ ትራምፕ እና በጉዳይ ውስጥ ፐርሶናል በግል በመግባት የተሻለ ውጤት እንዲገኝ ያንን አስተዋጽኦ እንደሚያደርጉ ገልጸውላቸው ዶናልድ ትራምፕ በትልቅ ስሜት የተናገሩት እንግዲህ ከዶናልድ ትራምፕ ለትራምፕ ለማን ነው ለፑቲን ነገርኳቸው ያሉት ኢራን የኒውክሌር መሳሪያ ባለቤት ሆና በፍጹም ማየት እንደማይፈልጉ እና ቅድም ያልኩ ሁኔታዎች ሁሉ አሉ ኦሬዲ ያብላላችሁን ከእጇ ማውጣት ከዚህ በኋላ ወይም ደግሞ የተደራዳሪው ስቲቭ ዊትኮፍን አገላለጽ ለመጠቀም በመላ ኢራን ምድር የኒውክሌር ማበልጸጊያ የሚባል ምንም ነገር እንዲኖር አትፈቅድም አሜሪካ። ስለዚህ ይሄንን አንስተው ከዚያ አኳያ ራሽያ ልትረዳ የምትችልበትን መንገድ እንደተነጋገሩ ገልጸዋል። ዶ እንግዲህ ቭላዲሚር ፑቲን ሲ በማልን የማድረግ የምችለውን ደግሞ የሚል ነገር ነው። ዞሮ ዞሮ ትንሽ የተወሳሰበ የራሱ ውጥረት ያለው ነገር አለ። እንግዲህ አንተ ቀደም እንዳልከው በእስራኤል በኩል በዚህ ላይ የተለየ የወጣ መግለጫ የወጣ ማስተባበልም ሆነ ማረጋገጫ የለም። ስለዚህ ዛሬ እንግዲህ እስከ ዛሬ ጠብቀናል። ኢራን ቃላን ጠብቃ በሚቀጥሉት ጥቂት ቀናት ውስጥ ታቀርበዋለች አታቀርበውም፣ ታሳያለች አታሳይም የሚለውን ያ እንግዲህ ማስረጃ ሊሆን ይችላል። ዲቴሉን ባይታይ ቢያንስ ቤንያሚን ኔታንያሁ ባደረጉት መንገድ ሊያሳዩ የሚችሉበት ነገር ካለ ያ ሌላ ነገር ይሆናል ማለት ነው። ሌላው ደግሞ እንግዲህ እስካሁን ኢራኖች ደርሰንበታል እንደሚሉት አደባባይ ላይ እናወጣዋለን ባሉት መሰረት ከሄዱ እና እስራኤል የኒክሌር ቦምብ እንዳላት የሚያረጋግጥ ማስረጃ ማቅረብ ከቻሉ እስራኤል የዓለም አቀፉን የአቶሚክ ኃይል ኤነርጂን ሕግ ጥሳለች ማለት ይሆናል። በእንግዲህ በአር ቲቪ በዚህ ላይ ነው አጽንኦት ሰጥተው ሲያቀርቡ ተያየሁት። ምክንያቱም በመካከለኛው ምስራቅ የኒውክሌር አለመስፋፋትን መሰረት ያደረገ ነው እና ከዚያ አንጻር እስራኤል ተጠያቂ ለመሆንም ላለመሆንም አላትም ወይም የላትም የሚለው ቢያንስ በአደባባይ ሊረጋገጥ የቻለበት ሁኔታ ስለሌለ ነው እና ይህን ከማድረግ አኳያ ኢራን የደረሰችበት የስለላ መረጃ በእጇ ልታስገባው የቻለችው ማስረጃ ይናረጋግጣል ይላሉ። በተጨማሪም እስራኤል አሁን ልደረሰችበትም ሆነ ለደረሰችበት ደረጃ ቀጥተኛ ድጋፍ ያደረጉ ሶስት የአውሮፓ አገሮችም የአውሮፓ ሀገሮች እንዳሉም ገልጻለች። እነሱንም አጋልጣለሁ ነው የምትለው። ምክንያቱም በአሁኑ ሰዓት ኢራን ለዚህ ለዓለም አቀፍ የአቶሚካል ኤነርጂ ቦርድ አባላት ጉዳዩ ይቀርባል። እና እዛ ላይ ከቀረበ በኋላ ወደ ተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ቀርቦ ኢራን በባራክ ሁሴን ኦባማ ሐሳብ መሰረት በተመሰረተው የስድስት ሀያል አገሮች ፕላስ ኢራን የሆኑበት ኦር ፕላስ ኢራን ሆኖ ስድስት አገሮች የሆኑበት የኒውክሌር ድርድር ሀሳብ ለኢራን ምንድን ነው? ማዕቀቦችንም ያስነሳ ነው። ስምምነቱ ምንድን ነው? ኢራን ለዚህ ስድስት ሀገሮች ለሚመረምሩት፣ ለሚያጣሩት፣ ለሚያቀርቡት ነገር ታማኝ ሆና ጠቅላላ ያላትን የኒውክሌር እንቅስቃሴ ለባለም አቀፉ የአቶሚካል ኤነርጂ ኤክስፐርቶች እንዲታይ በማድረግ ከኑክሌር መሳሪያ መንገድ ወይም ደግሞ ከሰላማዊ አገልግሎት ውጪ እንደማትጠቀም ኑክሌርን የሚያረጋግጡ ሁኔታዎችን መፍጠርና ተጨባጭ ሆኖ መገኘት ነው። ያንን በዛ ሂደት ላይ ሂደቱ አብሮ የሚሸልማት ነገር አለ። ሲጀመር ለምሳሌ በ ባራክ ሁሴን ጊዜ በማዕቀብ የተነሳ ተይዞባት የነበረ ብዙ ቢሊዮን ዶላር በአውሮፕላን ተጭኖ ተልኮላታል ነው የሚባለው እና ከዛም በኋላ የተነሱላት ማዕቀቦች ነበሩ። አሁን ግን እስከ 60 በመቶ የደረሰና አስር አቶሚክ ቦምብ ለመስራት የሚያስችል ክምችት እንዳለው የአቶሚካል ኤነርጂው ሚስጥራዊ ሪፖርት አጋልጧል። እንደዚህ ኢቨን ኢምፕሎዥን የሆነ የቦምብ መስራት ሙከራ አንዳንድ የሚሉ ነገሮች አሉ። በነገራችን ላይ ስለዚህ እዛ ላይ ክፉኛ ስለሚሆነ ጅላት በእጇ ላይ ያለው እስከ አስር ቦምቦች ሊያሰራት የሚችል እስከ ስልሳ በመቶ የበለጠ ዩራኔ ማላት የሚለው ጉዳይ እንደዚሁም ደግሞ የአቶሚክ ኤነርጂውን ከፍተኛ መርማሪዎች ክፍት ለእነሱ የጠየቁትን ባለማሳየት በመዝጋት የመሳሰሉ ተጠያቂነት ስላቀረቡባት ጉዳዩ በዚህ መልክ ቀርቦ ስምምነት አለ። አንዱ አባል እነዚህ ማስረጃዎች አድርጎ ምንድን ነው እስካቀረባት ድረስ እነሱ ስናፕ ባክ ነው የሚሉት የነበረውን ከዚህ ስምምነት መጀመር በፊት የነበረውን አጠቃላይ ማዕቀም መልሶ ኢራን ላይ እርምጃ ሊያስወስድ ይችላል። ይህን መውሰድ የሚችሉት እስከፊታችን ጥቅምት ነው። አለበዛ ጥቅምት ላይ ይህን የማድረግ መብታቸው ያልቃል። ስለዚህ አሁን ኢራን አንደኛ በይፋ የአቶሚክ ኤነርጂ ኃይሉን ሕግና ቁጥጥር የጣሰች ተብላ በይፋ ልትወገዝና እንዳልኩ ለተለያዩ እርምጃዎች ልትጋለጥ ትችላለች የሚለው እጅግ እያስጨነቃት ነው የሚገኘው በዚህ ሰዓት ላይ ሆና ነው ይሄ ድርድርም እየተካሄደ ያለው እና የማን ነው ዶናልድ ትራምፕ ደግሞ የድርድር አካሄድ ያው እሳቸው በዚህ በማህበራዊ ገጻቸው ደጋግመው የገለጹት ነው። አንዱ መንገድ ድርድር ነው፣ ሁለተኛው መንገድ ቦምብ ነው ብለዋል። እና ይህን የቦምብ ድብደባውን በተመለከተም መጀመሪያ ላይ በእስራኤል የሚመራ ነው ያሉት ብለው የነበረው በኋላ ላይ ያው ብዙ ዝገቦች ነበሩ። ለማንኛውም እዚህ ነገሩ እዚህ አፋፍ ላይ ነው ያለው እዚህ መሀል ነው እንግዲህ ኢራን ይሄን ይዤ እመጥቻለሁ እንሆ ራሷ እስራኤል የአቶሚክ ኤነርጂ ኃይሉ ሚና ወይም ደግሞ የኒክሌር ያለማስፋፋት ፖሊሲ በይፋ የጣሰችና እነዚህን ቦምቦች የሰራች ብላ ማቅረብ ትችላለች የሚል ነው ይሄ ሁሉ እንዲሆን ግን ኢራን እጀገባ ያለችውን ማስረጃ ማቅረብ እና ማሳየት አለባት ማለት ነው። እስካሁን አላቀረበችው። አለም አሁን አንተ መጨረሻ ላይ እንዳስቀመጥከው እስራኤል የአቶሚክ ቦምብ አላት የላትም የሚባለውን ነገር በትክክል ማረጋገጥ አልተቻለም። እስራኤልም አለኝ አላለችም። እንዲያውም በቅርብ ጊዜ እንደምታስታውሰው አንድ የእስራኤል ባለስልጣን አቶሚክ አለን ብሎ ተናግሮ እስራኤል እንዳስተባበለች እና ባለስልጣኑም ተቃውሞ እንደገጠመው እናስታውሳለን። ኢራን ይሄንን አሁን ለምሳሌ ተጨባጭ መረጃዎች አግኝቻለሁ ስትል እስራኤል ለዚህ ቀጥተኛ ማስተባበያ ለምሳሌ አዎ አግኝታለች ብትል አቶሚክ ቦምብ እጇ ላይ እንዳለ ትመሰክራለች ማለት ነው። ይሄንን እስራኤል ምላሽ ሰጥታ አቶሚክ የተመረተ አቶሚክ እንዳላት እንድታረጋግጥና በዓለም አቀፍ ውግዘት እንዲደርስባት ኢራን አስባና አቅዳ ያደረገችው መንገድ ቢሆንስ ከዛ ውጭ ነው እንጂ። አንደኛ በሷ በኩል የጀስቲፊኬሽን ጉዳይ ነው። ለምሳሌ የአቶሚክ ኤነርጂ ኃይሉ ያው፣ እኛ ብዙ ነገሮች ሊባሉ ይችላሉ፣ ግን በይፋና በተጨባጭ በሚረጋገጥ ሁኔታ ጠላቷ የሆነች ሀገር እነዚህን በኤክስፐርቶች ደረጃ ሊረጋገጥ የሚችል ማስረጃ በእጇ ይዛ ከተገኘች እንዳለችውም፣ እነዚህን ቁልፍ ሰነዶች እና ሌሎችም ከዚህ ጋር አብረው የሚሄዱ ነገሮችን ማከናወን ችላ ከሆነ እንግዲህ እንደሚታወቀው እስራኤል ማለት እስራኤል ማለት የእስራኤል ወታደራዊ አቅም መሰረቱ የህልውና መሰረቷም ያው ዝግጁነት ነው። ሁሌ መረጃ ማነፍነፍ፣ መረጃ ማግኘት፣ መረጃ ላይ ተመርኩቶ ተመርኩዞ መራዥነት ነው። ኢላማ መችነት ነው። እነዚህ ናቸው። እነዚህ ደግሞ ቀድሞ የመምታት ድል የሚሰጧት ናቸው። እና ሁል ጊዜ ሊታቀድባት ለሚችል ማንኛውም አይነት ጥቃት ቅድሚያ ምት ለማሳረፍ መቻሏ የሚሊትሪ ዶክትሪኗ ነው። አሁን ኦክቶበር 7 ወይም በስከረም 26 እስራኤል በታሪኳ እንግዲህ የሚባለው ያለ አንድ አይኗ በስተቀር ሳትከድን የምተኛ ሀገር ናት። እና እስራኤል ጠዋ ያለ እንቅልፍ አተኛም። ፍጥረቷም እንደዚህ ነው፣ ታሪኳ። ኦክቶበር 7 ግን ሳት ብሏት ጠዋ ያለ እንቅልፍ የተኛችለት ከናዚ የአውሮፓ ይሁዲዎችን አንድ ሚሊዮን ሲተርፉ በስተቀራ ካደረሰው አጠቃላይ ፍጅት ወዲህ በአንድ ጀንበር 1200 አይሁዳውያን የተፈጁበት ቀን ሆነ ማለት ነው። ያ በላ የጋዛ ጦርነትን አስነስቶ ያው የደረሰውን ሁኔታ የምናየው ነው። በፍልስጢሚያን በኩልም ወደ 54 እንዲሁም ከዛም በላይ የሆኑ ሰዎች የሞቱበት የቆሰሉበት፣ በመቶዎች በላይ የቆሰሉበት ሆኗል እና ያ ጦርነት አሁንም አልቆመም። እና አሁን እስራኤል ከሚስጥር ቋቷ ውስጥ መረጃዎቿ ተሰረቁ በዚህ መጠን የሚለው እውነት ሆኖ በአደባባይ ቀርቦ በማስረጃነቱ አለመታየቱ ነው እንጂ ሆኖ ከተገኘ ሌላ ትልቅ ሴት ባክ ነው፣ እስራኤል ሌላ ትልቅ አደጋ ነው። ይህን እስካሁን ባለ ሁኔታ ኢራኖችም በይፋ ለአደባባይም ሆነ ለሚመለከተው አካል ወይም ደግሞ በምንም መልኩ ከማለት በስተቀረ በተጨባጭ አላሳዩትም። አለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንል። መልካም ምሽት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 ደካስ ውስጥ እግሮ ሲመቸው ራስዎ ጭንቅላቶም ፈታ ዘና ይላልና ዳና የውስጥ እግር ማሳጅ። አድራሻ ብስራተ ገብርኤል አፍሪካ ሕንፃ ሶስተኛ ፎቅ ዳና